እኮ ችግር አንድ ሶስት ቀን አራት ቀን መታገስ አትችልም? እኔ አልችልም ማለት በቂ ስ አይደለም የምር ነው ነው

ሰላም ሰላም፣ የፋት ኢንተርቴንመንት ውድ ተከታታዮች፣ እንግዲህ አሁን ከሳዶር ጋር ባድስ ፕራንክ መተናል። ስለዚህ አሁን ምንድነው የሚሆነው መሰለ ሰላም ማለት እኔ ጋር ብራም ተሰራ እንቡጥ ካራክተር እሷን ፕራንክ ለማድረግ ነው። እና የፕራንክ ዋሳ ምንድነው፣ ሳዶር አንተ ገንዘብ እንዳበደርከኝ ነው። እና ምን እናደርጋለን መሰለህ፣ እነግርሃታለሁ እሷን ለሰላም ብያታለሁ። በቃ ከሳዶር ጋር አንዳንድ ነገሮች የተፈጠረው አልነገርኳትም፣ የገንዘቡን ምክንያት ግን። ዝም ብለሽ ነይ እና የሆነ ነገር እናደርጋለን፣ እናወራለን፣ ቪዲዮ እንሰራለን። አንተ በመሀል ምን ታደርግ፣ ለምድሮ ግን ብሬን ማትመልስልኝ መልስልኝ ብለህ ጨዋታውን ትጀምረዋለህ። ከዛ እንደ ቀልድ እያመረ እያመረልን እሷን እናስገባታለን። መጨረሻ ላይ ምን እናደርጋለን፣ እኔ ደግሞ ለአንቺ ያበደርኩሽ ገንዘብ አለ፣ ያን ገንዘብ መልሽ ይላታለሁ። እንዴ የተገናኝተን? አዎ እዛ አንተ ደግሞ ትንሽ ቆይተ ምን ታረባለ እንዴ፣ ከዚህ በፊትም ጠይቀሽኝ እኮ የለኝም ቢሻል ስለዚህ አንቺ አንቺ ጋር ነው ብሩን ብሩን መልሽልኝ ብለን ሷኔ ነው የምንቀየርባት። የሷን ሪያክሽን እንግዲህ በሚገባ እናየዋለን ማለት ነው። ስለዚህ አሁን እየመጣች ነው ጋይዝ፣ እስከዛረስ ሰብስክራይብ በማድረግ ቤተሰብ እንድትሆን ነው። ከበደኝ ግን ሳላበድርህ ግድ የለም ላበድርህ፣ አንተ ሆነህ እሺ በለኝ አካውንት ነገረኝ አስር ሺህ

በዛውም ደግሞ ቪዲዮ ዝም ብለን እንሰራለን፣ የቲክቶክ ቪዲዮ እንሰራለን ነው ብዬ ቪዲዮ

ነው ጓደኛ ነው። ሻን አሁን እንደዚህ እንደዚህ ማንሳቱን እንጠቀማለን። አይ ምን ይደብረኛል። የቅርብ ምን ነገር ያስፈልግ ማለት እንደ ቅርበታችን ይደብራል። ልክ ወር ነው ነው

እኔ እኮ አልሰጥህም አይደለም ያልኩት። ሳዶር ግን በቃ እህቴ፣ የተወሰነ ጊዜ ሲጀመር ሳዶር አንድ ነገር የደበረኝን ነገር ነገር የፈለገ ነገር፣ አይ ኖ ሰላም ጓደኛችን ነች። እሷ ፊት ግን እንደዚህ ብለህ የማውራቱ ኖርማል ነው። ሌላም ሰው ቢሆን እንደዚህ ነው የሚወራው፣ ከሌላም ሰው ጋር ቢሆን እንደዚህ ነው የሚወራው። ገብቶሃል? ግን መልስ አንተ መልስ ቀልድ መሆኑ ነው አበሳጭ ነው ብር የኔ ብር ነው አይደለም አንድ ሶስት ቀን አራት ቀን መታገስ አትችልም ማለት በቂ አይደለም የለኝም አንተ እውነት ከሌለ አካውንት አረ እንደዛ እኮ አይደለም እኮ እንደ ማይክ ክፉ ደጋ እንነጋገር። በዛ ላይ ለምን እዚህ ጋር እያስፈለገኝ የሆነ ነገር ማድረግ መግዛት ምንም እየፈለግኩኝ እኮ እኔ ብር እያለኝ ሰው ጋር ብር

ችግር የለም በቃ ችግር፣ ቴንክ ዩ ሳዶ ለኪን ልኝ እና ሀያ ሺህ ብሩን ችግር የለም እኮ ከምንም በላይ አሁን እየዋሸሽኝ ነው። ሰላም አሁን ቀልድ ምናምን የሚባል ነገር አይደለም። ሀያ ሺህ ብር ልኬልሻለሁ። ነው ነው

መብቴን የምር ይመስሎት እኮ ሄደ እየተንጫጫ ምንም ቢሄድም ባይሄድም ምን አይመለከተኝም። በዚህ ልክ እንደዚህ ችግር የለም፣ ላኪ ብሩ ይቀመጥና ችግር የለም እንደዚህ

ይኸውልህ እኔ እንግዲህ ነገር ያለው አይደል፣ ለሰላም አብድራ ፈልገው አንተ ችግር የለም ሰላም ሰላም ማለት ማለት ነው።

የሰማችሁ ነው ብሬ ድራማ አይደለም። ሚኪ አዳምጠኝ፣ እኔ ብሬ ነው የጠየኩት። አንተ ራስህ ለሰላም ያበደርኳት ብር አለ ስትለኝ ምንድን ነው ያልኩህ? እኔም ጨምሬ እና ምንድን ነው ያልኩህ? ብር ጠይቀኝ እና እኮ ምናምን ብላ በጣም

ገና ከምን ተቆልዮ ገፈናት የዚህ ስራ ነው። እሱ ስራ ነው ማርያም። እሱ ሀሳብ ነው። በጣም ይቅርታ። ምንም ነገር የለም። አንተ ብር መሰብሰብ

ሙድ እያዘች ምናምን ላሽምቶ ነው የመሰለኝ፣ እንጂ መጀመሪያ ሳዶር ተቀየር ካልታወቀ ስክስ ያምሻል። በተሳካ ሁኔታ ተሳክቶልናል፣ አለ ምርት ተሳክቶልናል። ሳሊና በጣም የሚቀር ይምር ፊቷ ቀይ ነው። ምንም በአንድ ቀይ ነው የምትሆነው፣ ቲማቲም ነው የሚሆነው እና ፊቷ ምንም ማድረግ አንችልም፣ ግን አሳዘነችን። ጌታ ማርያምን አሁን ሲዘጋ የዛን ጊዜ የምር ነው የምታወጪው፣ ማሳከሚያ አስር ሺህ አት ሺህ አንድ ሺህ ነው። ጋይስ እንግዲህ ያው የተመለካች ስንት ይመስላል? ተሳክቶልናል። በደንብ ሰብስክራይብ በማድረግ ቤተሰቡ ሁሉ፣ በቀጣይ ደግሞ ሌላ ሰዎችን ፕራንክ እናደርግላቸዋለን። እኔ እነግራቸዋለሁ ከስር ከስር ይመቻችሁ። ነው ወይ ጉድ